ለፋኖ የሚሰጠው የአብይ አህመድ ጦር አባይል ቀላል የሚባል አይደለም። አልፎ አልፎም የውር ድንብር እየተኮሰ ባዶ ካዝና ይዞ የሚማረክም አለ። ለምን ሲባል የተዋጋ ለመምሰል የግድ መተኮስ አለብን ይልሃል። ይህ ኃይል ነው ፋኖን የገጠመው፣ የአብይ አህመድ ጦር በወሎ ግንባር ተማርከው በፋኖ ጥበቃ የሚደረግለት ኃይል ምንም አይነት ምን አይነት የሚደንቅ ስነ ልቦና፣ ምን አይነት ሰውነት፣ ምን አይነት ወታደራዊ ስነ ምግባር ነው ያሳምነው ጽጌ ልጅ ወዳጆች የዋርካው ወዳጆ ውጤቶች ለወዳጅ በፍቅር ገዳይ፣ ለጠላት በአፈሙዝ ደምሳሽ፣ ለምርኮኛው ምሕረት ሰጭ ኃይል ሆኖ የተገነባ ነው። ሰላም ጤና ይስጥልን፣ ወዳማሽ ተመልካቾች በመላው ዓለም ለመሆናችሁ ዝግጅታችንን የምትከታተሉ ይህ የፋኖ ነው ድምጽ ነው። በወሎ ግንባር በርካታ የአብይ አህመድ ኃይል በየጥሻው የወደቀ ሲሆን፣ ቁስለኛ የሆነው ደግሞ ሆስፒታሎችን እያጨናነቀ ይገኛል። እጃቸውን ለፋኖ የሚሰጡት ደግሞ ተጨማሪ ህይወት አግኝተዋል። ጤና ይስጥልኝ። በድጋሜ ወንዳለ ቢክስ ነኝ። በወሎ ግንባር የተገኘውን አበይት ድል በዝርዝር እንመለከተዋለን። በሌላኛው ቀጠና የሰሜን አማራ ቀጠና በላእዝ የሜጀር ጀነራል ባንታባተ አንደኛ ኮር ታሪካዊቷ ጉና ክፍለ ጦር፣ የሜጀር ጀነራል ባንታባተ ተሯሪ ክፍለ ጦር፣ የጣና ግላውዲዮስ ክፍለ ጦርና የነበል ባሉ ፈጉራ። የነበል ባሉ ፎግራ ክፍለ ጦር በደው ወጎንደር ቀጠና ከፍተኛ ድል ተቀዳጅተዋል። ከመቶ በላይ የሚሆን የጠላት ኃይል ሲወደቅ በርካቶች እጃቸውን ለፋኖ ሰጥተዋል። ከተራ ነፍሶ ከፍ ከላሽንኮቭ መሳሪያ እስከ ስናይፐር እና ብሬን በፋኖ እጅ ገባ የጠላት መሳሪያ ነው ከባድ ውጊያ በተደረገበት ታቦር ዙሪያ እግሬ አውጭኝ ሩጫውን የተያዘው የአገዛዙ ኃይል በአገዛዙ ፋኖ ናቸው እየተባሉ የታጎሩ እስረኞችን አስለቅቋል፣ ከተማዋን በቁጥጥር ስር አውሏል። በድጋሚ የጤና ይስጥልን እነዚህ ዝርዝር አበይት እውነቶችን እየነገርናቸው ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ወንዳለ ቢክስ ነኝ። ወደ ቀዳሚው ዝርዝር መረጃችን እንሸጋግራለን። በወሎ ግንባር የድል ዜና ነው የምንጀምረው፣ ደግማሽ ተመልካቾቻችን። ውጊያ ላይ ካዝናው አንድ ፍሬጥ እየተሰያገውል በገፍ እጅር እያንጨፋረረ ለፋኖ የሚሰጠው የአብይ ሀመድ ጦር አባል ቀላል የሚባል አይደለም። አልፎ አልፎም የውር ድንበር እየተኮሰ ባዶ ካዝና ይዞ የሚማረካለ ለምን ሲሉት የተዋጋ ለመምሰል የግድ መተኮስ አለብን ይልሃል። ይህ ኃይል ነው ፋኖን የገጠመው። በወሎ ግንባር ተማርከው በፋኖ ጥበቃ የሚደረግላቸው ኃይላት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ምን አይነት የሚደንቅ ስነ ልቦና፣ ምን አይነት ሰውነት፣ ምን አይነት ወታደራዊ ስነ ምግባር ነው ያሰኛል ያሳምነው ጽጌ ልጆች የምሬ ወዳጆ ውጤቶች ለወዳጅ በፍቅር ገዳይ ለጥላት በአፈሙዝ ደምሳሽ ለመርኮኛ ምሕረት ሰጪ ኃይል ሆኖ ተገንብቷል። የምስራቅ አማራ ቀጠና ምኒልክ እዝ የፋኖ አባላቱ ከትላንት በስቲያ ጀምሮ ለተከታታይ አራተኛ ቀን በኋለው ወቅት ከፍተኛ ትነቅነቅ በርካታ ጀብዶችና ድል እየተመዘገበ ዛሬም ቀጥሎ ውሏል። በራያ ቆቦ ዙሪያ ቀጠና እየተደረገ በሚገኘው ትነቅነቅ የአገዛዙ ኃይል እንደ ቅጠል ረግፏል። በራያ ማሽላና የጤፍ ማሳ ውስጥ ወደ አርቆ የሚታየው የአብይ አህመድ አገዛዝ አስክሬን ለቀጠናው የሚረብሽ ሽታን እየፈጠረ ይገኛል። የአማራ ስነ ልቦና ከፍታ ላይ የሚገኙት የአካባቢው ነዋሪዎች ከፋኖ ጋር በመናበብ የአብይ አህመድ አስክሬን እንዲያነሱና በክብር እንዲያሳርፉ ተጠይቀዋል። ይህንንም እያደረጉ ይገኛሉ። በአካባቢው የተደረገ በሚገኘው የአራተኛ ቀን ትንቅንቅ በእግረኛ በሜካናይዝድ ኃይልና በከባድ መሳሪያዎች ያልሆነለት የብርሃኑ ጁላ ጦር የአየር ኃይል እንዲታከልለት አዞ ከትላንት በስቲያ በተደረገም ትንቅንቅ ከ19 በላይ የድሮን ውጊያዎችን አካሂዷል። ውጊያው ከትራ እግረኛና ከሜካናይዝድ ኃይል አልፎም በአየር ጥቃት ጭምር ሆኗል። ይህንን ሁሉ በመቋቋም በሞርታር እየበተነ በእግረኛ እየተሳበ ከምሽግ ምሽግ እየዘለለ በጠላት ላይ የበላይነትን የተቀዳጀው የምሬው ዳጀው ምስራቅ አማራ ቀጠና የምኒልክ እዝ የፋኖ አባላቱ በርካታ ጀብዶችን አስፈጽሟል። የታቸው ቁስል ሳይጠግግ የወንድሞቻቸው ደም ሳይደርቅ ከእጥፍ እጥፍ አድርገው እየመለሱ የሚገኙት የፋኖ አባላቱ በራያ ሰማይ ስር በርካታ ጀብዶችን አስመዝግቧል። ወታደራዊ ገዢ ስፍራዎችን ተቆናጠው ቀለበት ውስጥ አስገብተውታል። የጠላት ኃይል ከሳምንት በፊት በወልዲያ ግንባር፣ በጉባኤ ላፍቶ፣ በሳንቃ በዋድላም፣ እንደዚሁም በላስታ ቀጠና ኃይሉን አጥቶ ከቀጠናው የወጣው የሰሜን ምስራቅ እዝ አባሉን ተክቶ ወደ ቀጠናው እየገባው የደቡብ እዝ ዛሬም ብራያ ግንባር እየረገፈ ይገኛል። ኃይሉ የተበተነ ክፍለ ጦሩ እያለቀ ይገኛል። መነዚህ ቀጠናዎች ከፍተኛ ትንቅንቅ በማድረግ የሚገኘው የፋኖ ኃይል የአገዛዙ ብርሃኑ ጆላ ጦርን አርግፎት የቆቦ ሆስፒታልና ጤና ጣቢያዎች የማህበረሰብ አገልግሎት መስጠት እስኪያቅታቸው ድረስ የአገዛዙን ቁስለኞች እያከሙ ይገኛሉ። የተገደለ ኃይላቸውንም እየገነዙበት ነው። እነዚህ የጤና ተቋማት አልበቃላቸው ደግሞ ተጨማሪ የጤና ማዕከልን በድንኳን ዘርግተው ሰራዊታቸውን እያከሙ ይገኛሉ። ይህ ሁሉ ድል የተመዘገበው የዓላማ ጽናት፣ የዓላማ አንድነት፣ ቁርጠኝነት የነታጠቀው የፋኖ ኃይል በሚያደርገው ብርቱ ትንቅንቅ ነው። በዚሁ የወሎ ግንባር መረጃችን ሳያበቃ ወደ ሌላኛው የሰሜን ወሎና የደቡብ ወሎ መጋጠሚያ አካባቢዎች እናቀናለን። በትላንትና ሁለት ዛሬም በውርጌሳና በአምባሰል ወረዳ ዋና መቀመጫ በውጫሌ ቀጠና የተደረገው ትንቅ ነቅነቅ እጅን በአፍ የሚያስጭን ሆኖ አልፏል። በእነዚህ ቀጠናዎች በተደረጉ ትንቅንቅ በርካታ የብርሃኑ ጆላ ታጣቂዎች ተገድለዋል። የልጅ እያሱ ኮር ሀዳዎች በጥምረት በርካታ የጠላት ሀይልን በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በማድረግ ታላቅ ድልን ተጎናጽፏል። የልጅ እያሱ ኮር ጥቅምት 8 ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሮ ወረዳ በውርጌሳ አካባቢ አምባሰል ወረዳ ውጫሌ፣ ጨፌና ወርቃሪያ እስከ ኩታበር ወረዳ ተጋድሎ በማድረግ ታላቅ ድልን አስመዝግበዋል። በዚህ የውጊያ ግንባር በሰሜን ወሎ ዞን ሀብሮ ወረዳ ውርጌሳና አካባቢው በራሳሊ ክፍለ ጦር ስር የምትገኙ አራተኛ ሻለቃና በራምቦ ክፍለ ጦር ስር የሚገኙት ሻለቃ አንድና ሻለቃ ሁለት በመሆን በውርጌሳና አካባቢው ያሉትን ተራሮች ተብትቦ ይዞ የነበረውን የአስራ አንደኛ እዛ አካላት ላይ በተደረገ የማጥቃት እርምጃ ገሚሶ ሲገደል፣ ገሚሶ ደግሞ እጅ ሰጥቷል። የአካባቢው ነዋሪ እንዳሉት በተደረገው ውጊያ መከላከያ ላይ ከፍተኛ ኪሳራ እንደደረሰበት የአይን ምስክርነታቸውን ሰጥቷል። በዚህ ግንባር ብቻ የሞተ የጥላት ወታደር በርካታ ሲሆን ምርኮኛው ሰላሳ የተማረከ ክላሽ አርባ አምስት የው ገብተት ቀርባል በሁለት ቦምብ 74 የብሬንት ተተኳሽ 1417 የክላሽ ተተኳሽ 3375 የመገናኛ ሬዲዮ አንድ የዝናብ ልብስ ወይም ራይንኮት 27 በማረክ ውጊያውን ቋጭቷል። ሁለተኛው ግንባር ደግሞ ውጫሌ ከተማ ላይ የነበረ ሲሆን፣ የአምባሰል ወረዳና መቀመጫ የሆነችው ውጫሌ ወፍ ሲበርድ ጭምር ሲደነብር ውሎ የሚያድረውና ከተማውን ለመያዝ በተደረገ ተኩስ ለውጥ በልጅ ያሶ ኮራ አመራሩን የተነጠቀው ዝክክ ዝርክር ከወታደር ነፍስ ግቢ ነፍስ ውጪ አይነቱ ሉ እንደዋለና የብዙ ሰራዊት አባል በፋኖ ጥይት ሰለባ እንደሆነ የውጫሌ ነዋሪ እና የራሳሌ ክፍለ ጦር አካል የሆኑት ሁለት ሻለቃ ተዋጊዎች ምስክርነታቸውን ሰጥተዋል። ሶስተኛው ግንባር ካምባሰል ወረዳ እስከ ኩታበር የተዘረጋው ግንባር ሲሆን ከሀይቅ አቅጣጫ የውጫሌውን የጥላት ሀይል ለማገዝ እና ማርዬ ለመግባት የመጣውን የመከላከያ ኮማንዶ ጦር የቤት አማራ ክፍለ ጦር ፋሲል ሻለቃ ከቤት አማራ ክፍለ ጦር ቃኝ ጋር በመሆን ወደ ውጫሌ ለመሄድ ያስበውን የጥላት ጦር ሰፊ ላይ ቅጣት በመቅጣት ከሃያ በላይ ቁስለኛ ከ15 በላይ ሞት ይዞ ሐይቅ ሲገባ ከደሴ ኩታ በር አድርጎ ወደ ማርየ ለመግባት ያሰበው የጠላት ጦር ወርቃሪያ ላይ በራምባው ክፍለ ጦር አራተኛ ሻለቃት መክቶ ተመልሷል። በዚሁ በተደረገም አውደውጊያ በጉባላፍ ቶ ወረዳ ሐራ ከተማ ተጸንሶ እዛው አራ ከተማ የተወለደውን የመከላከያ ለመከላከያ ሰራዊት 11ኛ እዝዳድን እንኳን ብሎ ሳይጨርስ ሀብሩን አምባሰል ራያና የጆ ቅርጥፍ አድርገው መብላት የለመዱት የምኒልክ ልጆች አሁንም የልማድ ያቸውን በመውጣት የጠላትን ጦር ዶጋመድ እያደረጉት ነው። በተለይ ሰሞኑን የአማራን ህዝብ አንገት ለማስደፋት በማሰብና ትግሉን በሰራዊት መቅዳትና መማረክ ከፍተኛ ኪሳራ ውስጥ የገባው መንግስት የፋኑን የትግል ሀዲድ ለመሳትና የተማረኩ ሰራዊት ላይ እርምጃ እንዲወሰድባቸው መግፋፋትን መሰረት ያደረገ ጭካኔ በትር ብህቶቻችን ላይ ቢያሳርፍም እኛ አማራዎች ያጥቀማያቶቻችን ልጆች ስለሆነን ወደ ግራም ይሁን ወደ ቀኝ አንድም ኢንች ዝንፍ ሰንል ለተነሳንለት አላማ ከተለምነው ስልም ላይ እንገኛለን። ስለሆነም የማድረክ ነው አለም አቀፍ ምርኮ ህግን በሚፈቅደው መሰረት በመያዝ የመንግስትን ምኞት ከንቱ በማድረግ ትግላችን አጠናክረን እየቀጠልን እንደሆነ የዛሬው የምርኮ አያያዛችን ወታደራዊ ስነ ምግባራችን ምን ያክል የተገራ እንደሆነ ማሳያ ነው ብሎ አልኮሩም። መጽሐፍ ንጉስ በወታደሮቹ ብዛት አይድንም ይላልና የብልጽግና ስርዓት ላይ እየሆነ ያለው መጽሐፉ በሚለው ልክ ስለሆነ የመከላከያ ሰራዊት አባላት ሚሊሻር ማብተና ፖሊስ አማራ ላይ የሚደረገውን የግፍግፍ ተመልክ ተመለከታችሁ ፋኖ እንድትቀላቀሉ ስንል የተለመደ ጥሪያችንን እናስተላልፋለን መዳረሻው ድልና ነጻነት የሆነ የአማራ ህዝብ ህሉና ተጋድሎ ተጠናክሮ ይቀጥላል ህሉናችን በተባበረ ክንዳችን ሲል ያፋባ ምስራቅ አማራ ቀጠና ሚኒልክ እዝ የልጅ እያሱ ኮር ህዝብ ግንኙነት ክፍል ይድረስ ሲል መልእክቱ ልኳል እኛም ወደ እናንተ ጆሮ አደረስነው ወደ አርማሽ ተመልካቾች፣ ወደ ጥላት መቅጫው የጉና ክፍለ ጦር የስቴ ወረዳ ዋና ከተማ የሆነችው መካነ ኢየሱስ ከተማን የተቆጣጠረበትን ታላቅ የጀብዶ ዜናን እነግራቸዋለን። የአፋ ያፋ ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ባንታባታ እንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድና ስማድ ሀገረ ቢዘን ብርጌድ በስቴ መካነ ኢየሱስ ከተማን ሙሉ በሙሉ ተቆጣጥሯል። ከባድ ውጊያ በተደረገበት በዚሁ ቀጠናም ጠላት ወደ ደብረታቦር እግሪያው ጭኝር ውጫውን ይዙታል ባገዛዙ ፋ ያሉ ናቸው የተባሉ የታጎሩ እስረኞች ተለቀዋል። በርካታ የአገዛዙ አራጅ ሰራዊት የተደመሰሰ ሲሆን በርካቶች ተማርከዋል። እስካሁን በርከት ያሉ የቡድን መሳሪያና የነፍሶ ከፍ ክላሽንኮቭም ገቢ ተደርገዋል። በዚህ አውደ ውጊያም የስቴደን ሳብርጌ ድል ብቻ ሳይሆን በቀጠናው በርካታ ጀብዶቹን ያስመዘገቡት የሰሜን አማራ ቀጠና በለ እዚህ የሜጀር ጀነራል ባንት አባተ አንደኛ ኮር ታሪካዊው ጉና ክፍለ ጦር፣ የሜጀር ጀነራል ባንት አባተ ተወሯሪ ክፍለ ጦርና ጣና ገላውዲዮስ ክፍለ ጦር እንዲሁም ነበልባሉ ፎገራ ክፍለ ጦር በደባይ ጎንደር ቀጠና ያደረጉት ትንቅንቅ ድልን አስገኝቶላቸዋል። የሜጀር ጀነራል ባንታ ባታ አንደኛ ኮር ውስጥ የጉና ክፍለ ጦር አንበሳ ውስጥ የደንሳ ብርጌድ፣ አንዳ ቤት ብርጌድ፣ ሀገረ ቢዘን ብርጌድ፣ መቅደላ ብርጌድ፣ የጉና ክፍለ ጦር ቃኝና መሐንዲስ እንዲሁም የጉና ክፍለ ጦር አመራሮች እና የሜጀር ጀነራል ባንታ ባታ አንደኛ ኮር አመራሮች የተሳተፉበት አውደውጊያ ተደርጎም ጥላት በጥላት ላይ ከፍተኛው እና ቁሳው ኪሰራ ደርሷል። ዛሬም እንደ ትላንቱ ታላቅ ድል የፈጸሙት የጉና ክፍለ ጦርና የስቲደንሳ ብርጌድ ከጧቱ 12 ሰዓት ጀምሮ ካገዛዙ ፋን ጠባቂ ሰራዊት ጋር ፊት ለፊት የጨበጣ ውጊያ በማድረግ ሶስት የኮንክሪት ምሽግ በመስበር ጥላትን ሙሉ በሙሉ ደምሰዋል። አውደው ውጊያው በስቴም ካና ኢየሱስ ከተማ በደንገውልት በዮቅራህና ጌጣ አድማ ሱን አስፍቶ የተካሄደ ሲሆን በየውቅራ ቄጣና ደንጎልት የፈረጠጠው ኃይል ሙሉ ለሙሉ ተደምስሷል። በዚህ አውደ ውጊያም የሀገረ ቢዘን ብርጌድ እና ያንዳ ቤት ብርጌድ አንድ ሻለቃ በጋራ ተሳትፏል። የጉና ክፍለ ጦር አመራሮችና የኮሮ አመራሮች በጋራ በመሆን አውደ ውጊያውን የመሩት ሲሆን የስቴደንሳ ብርጌድ የሀገረ ቢዘን እና ያንዳ ቤት ብርጌድ አመራሮችም ውጊያውን በጥበብና ሰንሰለቱን በጠበቀ መልኩ መርተውታል። ከከተማ ውጭ የነበረውን የጠላት ኃይል በማጽዳት በአፋጣኝ እስከ መካነ ኢየሱስ ከተማን የተቆጣጠሩት የጉናና በስተውጭ በከተማ የሰፈረውና አመራር ሲጠብቅ የነበረውን የአገዛዙን ጡት ቆራጭ ቡድን ድባቅ መተውታል። መካነ ኢየሱስ ከተማን ሙሉ ለሙሉ በመቆጣጠር የታሰሩ እስረኞችን ማስፈታት የተቻለ ሲሆን ከታሰሩት መካከል አስር ቀን ያልሞላት መጫት በአገዛዙ በግፍ ታስራ ዛሬ በልጆቿ የበረታ ክንድ ተለቃለች። በተጨማሪም አገዛዙ ስለሚሊሻ ቀለብ ከዚህ ያስቀመጠው ሎጂስቲክ በጀግኖቹ ሜጀር ጀነራል ባንታ አባተ ልጆች ቁጥጥር ስር ውሏል። በአጠቃላይ በርካታ የጠላት ኃይል ተደመሰሰ ሲሆን ሶስት ብሬንና ቁጥሩ በውል ያልታወቀ ነፍስ ወከፍ መሣሪያ ምርኮ ተደርጓል። ከሞት የተረፈ ከ130 በላይ የጠላት ኃይል ምርኮኛ ተደርጓል። ቁጥሩ ከ100 በላይ የሚሆኑ የጠላት ኃይል ደግሞ ተደምስሷል። በዚሁ ቀጠና የአንዳቤት ብርጌድ አንዳቤት ከተማ በመግባት በጠላት ላይ ድንገተኛ ጥቃት ፈጽሟል። ጠላት በጀግኖቹ የአንዳቤት ብርጌድ ከባ ውስጥ ገብቶ ነፍስ ውጪ ነፍስ ግቢ ሲል ውሏል። ሌላኛው የጉና ክፍለ ጦር መቅደላ ብርጌድ ወደ እስቴ መካነ እየሱስ ሲጓዝ በነበረው የጡት ቆራጩ የብልጽግና ሰራዊት ላይ በሶስት የተጠና ቦታ ደፈጣ በመጣል አብዛኛው ኃይል ሞትና ቁስለኛ ማድረግ ተችሏል። በተጨማሪም በጋሰኝ ከተማ በመግባት በርካታ የሚሊሻዎችን በመደምሰስ ቀሪውን ደግሞ ምርኮኛ ማድረግ ችሏል። በሌላ መረጃ የመጀር ጀነራል ባንታባተ ተሯሪ ክፍለ ጦር የጠና ግላውዲዮስና የነበልባሉ ፎገራ ክፍለ ጦር ከደራ ሐሙሲት ከአርብ ከተማ በመውጣት ወደ እስቴ መካነ ኢየሱስ ጉዞ ማድረግ ላይ በነበረው የጠላት ኃይል ላይ እርምጃ በመውሰድ በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል። ጀግኖቹ የመጀር ጀነራሉ ባንታባተ ልጆች ከአርብ ገበያ የወጣውን ኃይል ድባቅ በመምታት ወደ መጣበት አሳፍረው መልሰው በዛሬው አውደውጊያ ከፍተኛ ድል የተገኘ ሲሆን ከሰሞኑ በአገዛዙ በጭካኔ ታረዱ እህቶቻችን ደም ተመልሷል። በዛሬው አውደውጊያ አንድነት የታየበት ሲሆን የራስ ተራራው ጉና ክፍለ ጦር የጠላትን መንገድ በመዝጋት የጠላትን አቅጣጫ ማደናቀፍ ችሏል። በተጨማሪም የጀኔራል ኃይሌ መለስ ክፍለ ጦር በስማዳ ወገዳ ከተማ በመግባት ታላቅ ድል ፈጽሟል። በዚህ አውደውጊያ በርካታ ጀብዶች የተገኙ ሲሆን የድሎችን ውጤት ከሚመለከቱ አካል በዝርዝር ወደ እናንተ የምናደርስ ይሆናል። ተዳማሽ ተመልካቾች፣ የመጨረሻ ያደረግነውን ያው ግንባር መረጃ ነው ወደ እናንተ የምናደርሰው። በጎጃም ግንባር በርካታ ትንቅንቅ ከማድረግ ባሻገር ጎን ለጎንም ህዝባዊ ውይይቶች ተጠናክረው እንደቀጠሉ ናቸው። በናርጅናው ጋር ወረዳ የሚገኙ ቀበሌና የህዝብ ንቅናቄ መድረኮች ተካሂደዋል። ጎሮ ገደል፣ ጎሉቅማ፣ ወጣያ በተባሉ ሶስት ቀበሌዎች በርካታ የማብረዛያው ክፍል በተገኘበት ሰፊ የህዝብ ንቅናቄ መድረኮች መፍጠር ተችሏል። ያፋ ባቴዎድሮስ ዘጠነኛ ክፍለ ጦር ሶማ ብርጌድ ጥቅም ስምንት ዘጠኝ ወቅቱን ትግል በሚመጥን መልኩና አሁን አሁን የትግሉ ያለበት ቁመና ግንዛቤ ማስጨበጥ ስራ ሰርቶ ህዝባችን ለገጠመ ህልውና አደጋ በየሰፈሩ በድር በሰንበቴና ቀበሌዎችን በቀጠና በማስተሳሰር በህዝባችን ዘንድ የሚታዩና ያጋጠሙ ችግሮችን እየፈታ የመፍትሄ ሀሳቦችን ያስቀመጠ የሚፈልገውን መርም እየመረጠ ራሱን በሰላም እያስተዳደረ ትግሉንም ያለመታከት በፍቅር እየደገፈ ይገኛል። የዘጠነኛ ሳሙኤል አውቀ ክፍለ ጦር አመራሮችና የሶማ ብርጌድ አመራሮች በተገኙበት በበርካታ ቀበሌዎች የህዝብ ንቅና ቂ መድረክ መፍጠር የተቻለ ሲሆን የአማራ ትግል እንዴት ተጀመረ ትግሉ ያለበት ቁመና ከህዝቡ ምን ይጠበቃል? በህዝቡና በፋኑ መካከል ያሉ ግንኙነቶች ምንመምሰል አለባቸው አስተዳደራዊ ችግሮች የጎበዝ አለቃዎች የሥራ ግምገማ በየቀበሌው ካሉ ታጣቂዎች ምን ይጠበቃልና መሰል ሐሳቦች ተነስተው በሰፊው ከተወያዩ በኋላ የጋራ መግባባት ተይዞም ተበትኗል ፋኖ ዘላለም ደስታ የቴዎድሮስ 9ኛ ሳሙኤል አውቀ ክፍለ ጦር የህዝብ ግንኙነት ኃላፊ መረጃውን አድርሶናል ወደማሽ ተመልካቾች ዓለም አቀፍ ፋኖ ሚዲያ ለዕለት ወደ እናንተ ያደረስነው የእኩለ ቀን ፋኖ ዜና ጥንቅራችን በዚህ ተጠናቋል። በሌላው የመረጃ ሰዓት ዳግም ወደ እናንተ ቀርበን አዳዲሱ ሁኔታዎችን አጣርተን ይዘን የምንመለስ ይሆናል። ወንዳለ ቢክስ ነኝ አብራችሁ ቆይታ ያደረኩት እናንተም ለነበረን ላደረጋችሁት ቆይታ ጅጋርጃ አመሰግናለሁ። በያላችሁበት ሰላም ትሆኑ ተመኘው።